በስምአብ ውልድ መንፈስ ቅዱስ አህዱ አምላክ አሜን። ግን ወታር ተቀን የሚከበሩ አመታዊ የቅዱሳን በዓላት እንኳን ለእመቤታችን ቅድስት ድንግል ማርያም አመታዊ አመታው የስደት በዓል በሰላም አደረሳችሁ። የአርያም ንግስት የፍጥረታት እመቤት መቤት ድንግል ማርያም አምላክ የባህሪ አምላክ ልጇን አዝላ ብዝች ቀን ወደ ምድረ ግብጽ ወርዳለች። በወንጌለ ማቴዎስ ላይ ምዕራፍ 21 ምዕራፍ 2 ከቁጥር 1 እስከ 18 እንደተጻፈው ጌታችን በተወለደ በሁለት ዓመቱ የጥበብ ሰዎች ወይም ሰባ ሰገድ ወደ ቤተልሔም መጥተው ሰግደውለት ወርቅ፣ ዕጣን፣ ከርቤ ገብረው ግብር አገቡለት። ንጉሥ ተወልዷል መባሉን የሰማ ሄሮድስ 14 144 ሕፃናትን ሲፈጅ በቅዱስ ገብርኤል ትእዛዝ እመቤታችን ቅድስት ድንግል ማርያም አንድ አምላክ ልጇን አዝላ በአንዲት አህያ ጥቂት ስንቅ ቋጥራ ከዮሴፍና ከሰሎሜ ጋር ስደት ወጣች። ከገሊላ ተነስታ በጭንቅ በመከራ በረሃብና በጥም በሐዘንና በድካም በላበትና በእንባ ተጉዛ በዚች ቀን ምድረ ግብፅ ገብታለች። የአምላክ እናቱ እሳትን አዝላ በብርድ ተንገላታለች። ለእኛ የሕይወት እንጀራን ተሸክማ እርሷ ታረባለች። የሕይወትን ውሃ ተሸክማ ተጠምጣለች የሕይወት ልብስን ተሸክማ ተራቁታለች። የሕይወት ፍሳሐን ተሸክማ እሷ ግን አዝናለች። ማምላክ ተራበች፣ ማምላክ ተጠማች፣ ማምላክ ታረዘች፣ ደከመች፣ አዘነች፣ አለቀሰች። እግሯም ደግማ ተንገላታች። ለሚገባው ይህ ሁሉ የተደረገለት ለእኛ ድህነት ነው። በእውነት ይህንን እያወቀ ለድንግል ማርያም ክብር የማይሰጥ ሰይጣን ብቻ ነው። አራዊት፣ እጽዋት፣ ድንጋዮች እንኳን ለአምላክ እናት ክብር ይሰጣሉ። አረጋዊ ቅዱስ ዮሴፍና ቅዱስ ከቅድስት ሰሎሜ ደግሞ የክብር ክብር ይገባቸዋል ከአምላክ እናት ከቅድስት ድንግል ማርያምና ከሸር ልጇ ጋራ መከራም መቀበል መርጠዋልና። መድኃኔ ዓለም ጌታችን ኢየሱስ ክርስቶስ ለምን ተሰደደ? ለምን ስደቱ ወደ ግብፅና ኢትዮጵያ አደረገ ብንል አንደኛ ትንቢቱ ይፈጸም ዘንድ ነው። ትንቢቱም በፈጣን ደመና ወደ ግብፅ እንደሚወርድ ተነግሯልና በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1፣ በትንቢተ ዕንባቆም ምዕራፍ 3 ቁጥር 7 ላይ። ሁለተኛ ምሳሌውን ለመፈጸም የሥጋ አባቶች እና አብርሃም፣ ያዕቆብ፣ እስራኤል፣ ኤርሚያስ ወደዚያም ወደ ግብፅ ተሰደዋልና እነሱም ተሰደዋልና። ሶስተኛ ከግብፅ ጣዖት አምልኮን ያጠፋ ዘንድ ነው። ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 የግብፅና እና የኢትዮጵያ ገዳማትንም ይቀድስ ዘንድ ነው። ሰው መሆኑ በአማን እንጂ ምትሃት እንዳንሆነ ለማጠየቅ ሰው ባይሆን ኑሮ አይሰደድም ነበርና፣ ሄሮድስ ቢያገኘው ደግሞ ሊገድለው አይችልም። ያለ ፈቃዱና ያለ ረተ አረብም ደግሞ አላይ አይፈስምና ስደትን ለሰማይታት ባርኮ ለመስጠትና የአዳምን ስደት በስደቱ ለመካስ መድኃኔ ዓለም ክርስቶስ በእነዚህ ምክንያቶች ተሰደደ። ችሩ መዳን የዓለም የድንግል እናቱን ስደት አስቦ ከመንግሥተ ሰማያት ስደት ይሰውረን፣ ከስደቱ ምረቤድ በረከት ይክፈለን። በዚህ ዕለት እናታችን ቅድስት ዮሐና ትታሰባለች። ጌታችን ለሶስት ዓመታት ያገለገለች፣ ከህማሙ ያልተለየች፣ ከመስቀሉ ግር የተገኘች፣ ትንሣኤውን ተመልክታ የሰበከች፣ በዘመነ ሐዋርያትም ስመጥር የነበረች ቡሩክት እናት ናት። ቅድስት ዮሐና ዛሬ አመታዊ በዓሏ ነው። እናታችን ቅድስት ዮሐና ከሰላሳ ስድስቱ ቅዱሳት አንስት አንዷ ናት። በረከቷ በስቶ ይደረብን፣ በምልዣዋም ይማረን። በዚህ ዕለት ታላቁ ነቢ ቅዱስ ዕንባቆም ይታሰባል። እግዚኦ ሰማይኩ ድምፀከ ወፈራይኩ ርኢኩ ግብረከ ወአንከርኩ። ዛሬ እረፍቱ ነው፣ ቅዳሴ ቤቱም ነው። ከአረጋዊ ነቢ በረከት አምላኩ አይለየን። በቅዱሳኑ ምልጃ ይቅር ይበለን። በዚህ ዕለት የሚታሰቡ በዓላት፣ ቅዱስ ዮሴፍ አረጋዊና ቅድስት ሰሎሜ ከጌታችን ጋር አብረው የተሰደዱ፣ ቅዱስ አብቁልታ ሰማይት፣ ቅዱስ አላዛር ካህን የቅዱስ አሮን ልጅ ይታሰባሉ። ዘንዶም ሴቲቱን በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብንም ሁሉ በብረት ዘንግ ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም ሺ ከሁለት መቶ ስድሳ ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። ራእየ ዮሐንስ ምዕራፍ 12 ከቁጥር 4 እስከ 7። ሰላም ለማርያም ሐመረ ክርስቶስ ብርሃን ዘአስተርአየቶሙ ላሕይዛ በደብረ መጥማቅ መካን

በስማ ወወልድ መንፈስ ቅዱስ አሃዱ አምላክ አሚን። ግንቦት አምስት ቀን የሚከበሩ አመታዊ የቅዱሳን በዓላት ቅድስት ሰሎሜ፣ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ስምዋይ ለስብከቱ ከመረጣቸው ሰላሳ ስድስቱ ቅዱሳት አንስት የቅድስት ሰሎሜን ያህል ያገለገለ ክብርም የተቀበለ የለም። ከመቤታችን ቀጥሎ ከጽንሰቱ እስከ እርገቱ ያልተለየች ብቸኛዋ ሰው ናትና። ይህ እንደምን ቢሉ ቅዱስ ሰሎሜ ከነገደ አሮን በሚመዘዝ የዘር ሐረግ እናቷ ማርያም ትባል ነበር። አባቷ ደግሞ ክብር አረጋዊ ቅዱስ ዮሴፍ ነው። ቅዱስ ዮሴፍ ሰሎሜና ቅዱስ ሰሎሜና እመቤታችን የእህትማማች ልጆች ናቸው። ቅዱስ ኤልሳቤጥም ዝምድናዋ ተመሳሳይ ነው። የሶስቱ እናቶች ሐና የእመቤታችን ማርያም፣ የቅድስት ሰሎሜ ሶፊያ ደሞ። የቅድስት ኤልሳቤጥ ናቸው። የማጣትና የሄርሜላ ልጆች መሆናቸው እህት ተማማቾች ናቸው። ጥቂት ነገሮች ስለ እናታችን ቅድስት ሰሎሜና እናንሳ። አንደኛ የአረጋዊ ዮሴፍ ልጆች ወንድሞቻን እንደሚገባ አሳድጋለች። ሁለተኛ ጌታችን በተወለደ ጊዜ በቤተልሔም ነበረች። የእመቤታችንን መውለድ እንደሌሎች ሴቶች መስሏት፣ ድንግልን ስለነካች ድንግልን ስለነካች እጆቿ ተቃጥለዋል። ምሕረት ጠይቃ ጌታን ስትዳሰው ግን እንደገና ተፈውሳለች። እመብርሃን ስደት ስትወጣ ቅድስት ሰሎሜ በአንቺ የደረሰ በእኔም ይድረስ ብላ አብራት ተሰዳለች። ረሃቧን ተርባለች፣ ጥሟንም ተጠምዳለች። በሐዘኑ አማዝናለች፣ አብራት ታለቅሳለች። ለሶስት ዓመታት ከስድስት ወራትም ያን ሁሉ ጭንቅ መከራ ተካፍላለች። ድንግል እመቤታችን እሾ ሲወጋት ታወጣላት፣ እንቅፋት ሲመታት ደሟን ተጠርግላት ነበር። ባለቤቱ አድሏታልና ጌታችንን አንዴ በጎኗ ታቅፈው አንዴም በጀርባዋ ታዝለው አንዳንዴም ትስመው ነበር። መለኮትን ማቀፍ ማዘል መሳም ምን ይደንቅ! ለእናታችን ቅድስት ሰሎሜ አንክሮት ምስጋና በጸጋ ይገባል። ከስደት ከተመለሱ በኋላም ለ25 ዓመታት ከጌታችን ከድንግል ማርያም ጋር ኑራለች አገልግላቸውም አለች። ጌታችን ተጠምቆ ማስተማር ሲጀምርም ተከተለችው። እርሱም ከሰላሳ ስድስቱ ቅዱሳት አነስት አንዷ እንደ አንዷ አድርጓታል። ለሶስት አመታት ከሶስት ከስድስት ወራትም ከዋለበት ውላ ካደረበት አድራ ተምራለች፣ እንደሚገባም አገልግላለች። አምላክ ሲሰቃይ ከጎኑ ሲሰቀለም ከእግረ መስቀሉ ነበረች። ብርሃነ ትንሣኤውም ከተገለጠላቸው ቅዱሳት አነስት አንዷ ናት። ከመድኃኔ ዓለም ዕርገት በኋላ መንፈስ ቅዱስን ተቀብላ በሐዋርያት ዘመን የነበረችን ቤተ ክርስቲያን አገልግላለች። እድሜዋ ምን ቢገፋ ለወንጀልና ለማእድ ለማዕድ ተግባር ትተጋለች። ወገኖች አይሁድ ብዙ አሰቃይ ተዋት በዚች ዕለት በመልካም ብረት ወደ ፈጣሪዋ ሂዳለች። አምላካችን ከእናታችን ቅድስት ሰሎሜ ረዴት በረከት ይክፈለን። በዚህ ዕለትም ቅባሜሮን ሜሮን ይታሰባል። ዳግመኛ በዚህ ቀን ጌታችን ኢየሱስ ክርስቶስ እኛ የምንከብርበትን ቅባሜሮንን ሜሮንን አፍልቆልናል። በስደቱ ጊዜ ጌታችን በምድረ ግብፅ ደክሟቸው ካረፉበት ቦታ ላይ የዮሴፍ በትርን ቆራርጦ በኪነ ጥበቡ ውሃ አፈልቆ አጠጥቶ ትልቅ ዛፍ አደረጋቸው። እዛውም ላይ ቅባሜሮንን አፈለቀ። ቅባ በለሶንም ይሏቸዋል። በኋለኛም ጌታችን ወዙ በታጠበ ጊዜ በኋለኛውም ጌታችን ወዙ በታጠበ ጊዜ ተቀላቅሎበታል። ዛሬም እኛም ንዋየ ቅድሳትም የምንከብረው በዚህ ቅዱስ ቅብ ነው። በዚህ ዕለት የቅባ ቅዱስ የቅባ ሜሮን መፍለቂያ ቀኑ ይታሰባል። አምላካችን እግዚአብሔር በቅድስት ሰሎሜ ላይ ያሳደረውን ጸጋ በእኛም ላይ ያሳድርብን፣ በቅዱሳኑ ምልጃ ረዴት ይጠብቀን። በዚህ ዕለት እናታችን ቅድስት ሰሎሜ ከሰላሳ ስድስቱ ቅዱሳት አንስት፣ ታላቁ አባ ሄሮዳ ሰማይት፣ ሰላሳ ሺህ ሰማይታት የአባ ሄሮዳ ማህበር ቅዱስ አብቁልታ ሰማይት ሰባይት ቅዱስ ቅባሜሮን በዚህ ዕለት የሚታሰቡ በዓላት ናቸው። ሰንበትንም ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜም መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። ወደ መቃብርም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል አዩና ደንግጠው እርሱን ግን አትደነገጡ እርሱ ግን አትደንግጡ። የተሰቀለው የናዝሬቱን ኢየሱስን ትፈልጋላችሁ? ተነስቷል፣ በዚህም የለም አላቸው። የቅዱስ ማርቆስ ወንጌል ከምራፍ 16 ከቁጥር 1 እስከ 8 ሰላም ለዝክረ ስምከ ዘትሐሬ ወተፈቅረ እምነስ ወከር ዋህሌ ወምነጻቃው ማአረ እህተ ሶሎሜ ማርያም አስተውቁ አኪ ወትረ ከመፃን ወአከ።